ነገር ነገር ከናንተ ይወጣል። ትውልድ እየተቀባበለ የሚያወራው ነገር ከናንተ ይወጣል እናቶቼ። ጊዜያዊው መከራ ነው። ጊዜያዊው ችግር ነው። የሚያልፈው መከራ ነው። እውነት ነው። ምን ሲያበር ሻረ ምሽት አይንን ይክፋቸው ለታዲካ ሰብረበ ጀነሜንታ ተገበ ሰብራቲያስ ከድግግሞሽ ሕይወት ከድግግሞሽ አገልግሎት የሚያወጣ የመንፈስ ቅዱስ እሳት በዚህ ጉባኤ መካከል ወንዶችን ሴቶችን ለራስ አላማ እየለየት ዕለፍ። እሺ። የማገለግለው መልእክት ያለው ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ፣ የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ። እንዲህ በሚል ርዕስ አገለግላችኋለሁ እየበረታህ ትሄዳለህ። እዚህ መጽሐፍ ላይ ስንመለከት በሳኦል ቤትና በዳዊት ቤት መካከል ለብዙ ዘመናት ጦርነት ሆነ ይላል። ከዛ የዳዊት ቤት እየበረታ ሄደ። የሳኦል ቤት እየደከመ ሄደ። የሳኦል ቤት የደከመው የዳዊት ቤት የበረታው ለምንድን ነው? በሳኦል ቤትና በዳዊት ቤት መካከል ለረጅም ዘመን ጦርነት የፈጠረውስ ምንድን ነው? የሚገርማችሁ መጽሐፍ ቅዱሳችን ላይ ስንመለከት አንደኛ ሳሙኤል ምዕራፍ 18 ላይ ስንመለከት ሳኦል ተነስቶ የሆነው ዳዊት የተቀባ ነው። ዳዊት ቅን ነው። ዳዊት አስተዋይ ነው። ዳዊት መልከ መልካም ሰው ነው። ግን በሰው እይታ ፈጽሞ እንዲኖር የማይፈለግ ሰው ነው ዳዊት። ለምንድን ነው? ምዕራፍ አስራ ስምንት ላይ ስትመጡ ዳዊት እስራኤሎችን የተገዳደረ የእስራኤሎንችን ልብ ያወረደ ያንን ጎልያድ መቶ ሲመጣ የእስራኤል ቆነጃጅት ይላል ሳኦልን ይቀበሉ ዘንድ ከበሯቸውን ይዘው ተነሱ። ንጉሳቸውን ይቀበሉ ዘንድ ከበሯቸውን ይዘው ተነሱ። ከዛ ከበሯቸውን ይዘው ተነስተው ዘፈነው፣ ሳኦል እንደጠበቀው አልነበረም። ከዚህ በፊት ይዘፈንለት እንደነበረው አይደለም ለሳኦል የተዘፈነው። ምክንያቱም ሳኦል ሳይሆን ሕዝቡን የተበሻው የቆዩት ለሳኦል ነዋ። ዘመናቸው ሙሉ ከበሮ ሲደልቁለት የነበሩት ለሳኦል ነው። አሁን ነገሩ ተገለበጠና የእግዚአብሔር እይታ ከሳኦል ላይ ተነስቶ በዳዊት ላይ ሲሆን የእስራኤልም ሰዎች፣ ሴቶች፣ ቆነጃጅቶች ልባቸው፣ አይናቸው ከሳኦል ላይ ተነሰና በዳዊት ላይ ሰልፉ የበረታው ውጋው የበረታው ምንም አይደለም፣ የእግዚአብሔር አይን አንተ ላይ ስላረፈ ነው። ሹካ ዳጋ ባያና ማታራ እጄን አንሳና የእግዚአብሔር አይን በለ እኔ ላይ አርፏል። እሺ ያድናል። በደንብ አርጋችሁ ተከታተሉኝ። አሁን የእግዚአብሔር አይ ከሳውል ላይ ተነሳ አይተሃል። ሰው እንኳን ክብር የሚሰጥ ሰው እንኳን ስፍራ የሚሰጥ እግዚአብሔር ከአንተ ጋር እስካለ ነው ይሰማል። ምክንያቱም ክብር እግዚአብሔር ሞገስ እግዚአብሔር፣ አሌንታ እግዚአብሔር። የእስራኤል ልጆች ትላንትና ቆነጃጅቶች ከበሮ እንደመቱለት ዛሬ እንዴት ይምቱለት? ምክንያቱም እግዚአብሔርን በሕይወቱ አላከበረማ። ሳውል ያከበረውን ማክበር ሲተው ህዝቡ ለሱ መደለቅ አቆመ። ስለዚህ ምናሉ? ሳውል ሲገደለ ዳዊት እልፍ ገደለ። አሁን ከዚህ በኋላ ምን ይላ? ተናደደ፣ ተበሳጨ። ይልና ወረድ ብሎ እናት ገባበት ቀና ተመቃኘ። አሁን ዳዊትን በመልካሚያ የነበረው አስተሳሰቡ ተቀየረ። ምክንያቱም አንድ ነገር ሆኗል። የእስራኤል ቆነጃጅት ለሱ መዘመር ትተው ለዚህኛው መዘመር መዝፈን ጀምረዋል። ከዚህ ሰዓት ጀምሮ ሳኦል ዳዊትን ማሳደር ጀመረ። ሳኦል ዳዊት በህዝቡ ዘንድ ማለት ጀመረ። በሄደበት ሁሉ የሚፈልገው ዳዊትን መግደል ወይም አስገደል ነው። የሚገርማችሁ ጦርነቱ እየጨመረ ሄደ፣ ውጊያው እየጨመረ ሄደ፣ ሰልፉ እየጨመረ ሄደ። እንግዲህ አስቡ፣ አሳዳጁ ሳይበረታ ተሰዳጁ በረታ። በኋላ ይገባችኋል። ሳውል ዳዊትን ያሳደዳል ግን ይደክማል። ዳዊት በሳውል ይሰደዳል ግን ይበረታ። በሕይወታችሁ በሕይወታችሁ እናከራለሁ። በመሥሪያ ቤት ውካ በዛባችሁ፣ በአገልግሎት ውካ በዛባችሁ፣ የሚያሳድዷችሁ ይደክማሉ፣ እናንተ ግን ትበረታላችሁ። አጠገብን ያለውን ሲያዝና አሳዳጁ ይደክማል፣ በለው። አንተ ግን በለው፣ እየበረታ በለው፣ እየበረታ በለው፣ ትሄዳለህ። በሞገስ በለው፣ በቅባት በለው፣ በቅባት በለው በጥበብ በለው በማስተዋል በለው ትበረታለህ። የራተረበሻ ሃሌሉያ። አጠገባችሁን ያለውን ሲወስና ያንተ ነገር በለው መበረታት ብቻ አይደለም በለው እየበረታ እየበረታ እየጨመርክ እየጨመርክ መሄድ ነው። እሺ መገለጡሉ አሳያችሁ። ሳውል የጦር ስልቱን እየቀየረ ዳዊትን ያሳድዳል። ዳዊትም ዋሻ ለዋሻ ዳገት ቁልቁለቱን ከሳውል ለማምለጥ ይሸሻል። የሚገርማችሁ ሳውል ሲያሳድድ፣ ዳዊት ሲሰደድ አንድ መገለጥ ላሳያችሁ። በጣም ጌታ መንፈስ ያበራልኝ። አሁን ሳውል ዳዊትን ያሳድዳል። ዳዊት ከፊት ይሮጣል፣ ሳውል ከኋላ ሆኖ ያሳድዳል። አሳዳጆች ሁሌም ከኋላ ናቸው። ተሰዳጆች ሁሌም ፊት ናቸው ላችሁ። ተቃዋሚዎች ሁሌም ኋላ ናቸው። የእግዚአብሔር ሰዎች፣ የእግዚአብሔር ፕሮግራም፣ የእግዚአብሔር አጀንዳ ያለባቸው ሁሌም ፊት ናቸው። እሱ ኃይሉን ጨምሮ ኃይሉን አጠናክሮ ሲያሳድድ የእግዚአብሔር ሰው ከፍ እያለ ነው እየጨመረ ነው። አጠገብን ያለው ሲያዝና አሳዳጁ በለው እያሳደደ ያለው ሊያጠፋ ሳይሆን ሊያፈጥን ነው። ያድናል፣ ያድናል፣ ያድናል። ስሙኝ። አሁን የሳኦል ቁጣ ጨምሮ ዳዊትን ባሳደደው ቁጥር የዳዊት ፍጥነት እየጨመረ ነው። አጠገባችሁ ያለው ቁጣቸው የጨመረው ጠላት በለው አንተን ሊያጠፉ አይደለም፣ አንተን በሉት ወደ ንግስና ወደ ክብር እያፈጠኑ ነው። አትፍራቸው በለው። ዳዊት ሳኦልን ፈርቶ ይሸሻል ለማምለጥ አሁን ለማምለጥ ዳዊት ብዙ ቦታ ሄዷል። ዋሻውስ ገብቷል፣ ወደ ስክላ ሄዷል፣ ወደ ጌት ሄዷል፣ ብዙ ስፍራዎች ሄዷል። አንድ ጊዜ ግን እንደሆነ ሳኦልን ፈርቶ ሳኦል ሊገለው ስለፈለገ ሳኦልን ፈርቶ እየፈራ ሸሸ ይላል። ወደ ጌት ንጉሥ፣ ወደ አንኩስ ሄደ። አሁን ሲሄድ የከተማይቱ ሰዎች ዳዊትን ያውቁታል። አሁን ዳዊት ሳኦልን ፈርቶ ነው ይገለኛል ብሎ ነው የሚሸሸው። ወደዚህ ከተማ ሲገባ ደግሞ የአንኩስ ባሪያዎች ያውቁት ነበር። ከዛ ነገር እንዲህ አሉ ይ የእስራኤል ቆነጃጅት እልፍ ገደለ ብለው የዘፈኑለት አይደለም እንዲያሉ። ልክ ይሄንን ቃል ሲሰማ ንጉሱ እንዲያል እጅጉን ፈራ። ወይኔ ፈርቶ ራሱን ለመሸሸግ ሄደ። ንጉሱን ያስፈራራል። በኢየሱስም አንተ አስፈራርተው እኮ ነው ዝተው በቆቆ ነው እንገለዋለን። ስራው መቀጠል አይችልም፣ አገልግሎትን መቀጠል አይችልም፣ እናስቆመዋለን ብለው ፈርተስሽሽ በሸሸህበት በከተማ ትፈራለህ። ሳኦል ራሱን ለማዳን የሸሸበት ከተማ ዳዊት ይፈራ ነበር። ምንድነው ሲባል የእግዚአብሔር አብሮን አጠገባችሁ ላይ ያለውን ሲያትና እግዚአብሔር በሉት አብሮ ነውና እየበረታክ በሉት እየበረታክ ትሄዳለህ። እሺ ሶስት ሀሳቦች አሳያቸዋለሁ ጠቀልላለሁ። ዳዊት እየበረታ እየበረታ ሄደበት ሳኦል እየደከመ እየደከመ ሄደበት። ዋናው ሚስጥር ቁልፉ ምንድን ነው? የመጀመሪያው የእግዚአብሔር አብሮነት ነው። ምን ይላል መጽሐፍ ቅዱሳችን? አንደኛ ሳሙኤል ምዕራፍ 18 ቁጥር 14 ላይ እግዚአብሔርም ይላል ከዳዊት ጋር ነበረ። እግዚአብሔርም ከማጋ ከዳዊት ጋር ነበረ፣ ሳኦልም ፈራው። ለካ ሳኦል የሚያሳድደው ስለፈራው ነው። አንተን እያሳደዱ ያሉ ስለፈሩክ ነው። እየተቃወሙ ያሉ ስለፈሩ ነው። መንገስን የጠላ መክበርን የጠላ መገለጥን የጠላ ዛሬ ይወካ አጠገብልህ ያለው ደስ ይበለበ ሲነሱ በለ ፈርተውክ ነው። በ የመጀመሪያው የእግዚአብሔር አብሮነት ዳዊትን አበረታው። እግዚአብሔር ከናንተ ጋር አለ። ስደት ቢኖርም ተቃውሞ ቢኖርም ሰልፍ ቢኖርም ክስ ቢኖርም እየበረታችሁ ትሄዳላችሁ። አጠገባችሁ ላይ ያለውን ሰው ያዙና እግዚአብሔር በሉት ካንተ ጋራ ነው። በአገልግሎት፣ በስራ፣ በህይወት መበርታት እንጂ መሸነፍ አይሆንም። እሺ። እግዚአብሔር ከዳዊት ጋር ነበረ። በሚወጣበት በሚገባበት ሁሉ እግዚአብሔር ከዳዊት ጋር አለ። ተሰዶ ብሄድም እግዚአብሔር ከዳዊት ጋር ነው። ዋሻ ውስጥ ብሄድም እግዚአብሔር ከዳዊት ጋር ነው። በተቃራኒው ስታዩት እዛው አስራ ስምንት ቁጥር አስራ አንድ ላይ እስከ አስራ ሁለት ስታዩት እግዚአብሔር ይላል ከሳኦል ተለየ። እንግዲያውስ እግዚአብሔር ከሳኦል ሲል ላይ ሳኦል ያለው አማራጭ መድከም ነው። ሰዎች እግዚአብሔር በሉት አብሮሃለ። ስለዚህ በሉት እየበረታክ እየበረታክ ትሄዳለ። እሺ፣ ራሳትሮ ሁለተኛው ዳዊት እንዴት ነው እየበረታ ሄደው? ሳኦል እንዴት ነው እየደከመ ሄደው? በደንብ እዚህ ጋር እንሰሙ ይፈልጋሉ። የዳዊት ሕይወት እለት እለት ሲታይ እየጨመረ በዚህ ሁሉ ሰልፍ በዚህ ሁሉ ተቃውሞ በዚህ ሁሉ ተግዳሮት ዳዊት እንዴት ነው የበረታው? የመጀመሪያው ዳዊት ከዳዊት ጋር እግዚአብሔር ስራ አለ። ሁለተኛው በዳዊት እጅ በገና ስላለ፣ አጠገባችሁ ላይ ያለው አምልኮ አለ ወይ በሉት። ባንተ ቤት በሉት፣ ባንተ ህይወት በሉት፣ ባንተ አገልግሎት አምልኮ አለ ወይ በሉት። አምልኮ በሉት፣ በቤት ካለ በሉት፣ በህይወት ዘመን ሁሉ በሉት፣ መቼም በሉት አትረታም ስሙኝ። አንድ መገለል ላሳያችሁ። የዳዊት የዕለት ተዕለት ሥራ በገና መደርደር ነው። በዳዊት እጅ ላይ በገና አለ፣ በሳኦል እጅ ላይ ጦር አለ። ጦር ያለው አይደለም የበረታው፣ መውጋት የሚችለው አይደለም የበረታው፣ አምልኮ ያለው ነው። ባኪጮና አሜን በላይ ይህ ቃል ከገባ በአምልኮ አሸንፋለሁ። ካል ከሜ እያመለኩ ጠላቶቼ ይመታሉ። ካል ከሜ እያመለኩ እሻገራለሁ። ካል ከሜ እያመለኩ ገዳዩ ይመታል። ካል ከሜ አምልኮ። የአምልኮ ሕይወት ከምንም ጋር ያልተገናኘ አጠገብ ያለው አንተ እጅ ምንድን ነው ያለው ብሎ አምልኮ ነው ወይስ ብሎ ጦር ነው የደኛው ነው። ጦር ካለ ጦሩን ስበር፣ አምልኮ ካለ ግን ተሻግረት አሻግራል። በአንተ ቤት ውስጥ አምልኮ ካለ፣ ጸሎት ካለ፣ እግዚአብሔር የምትፈራ ከሆነ ተሻግረት አሻግራል። አይደለም ጠላት ሊገል ሊገል የመጣው እራሱ ይሰናከላል። ኢየሱስ ያድናል። ሃሌሉያ። እስቲ በቤቴ በሉ አምልኮ አለ በሉ። ከዚህ የተነሳ በህይወቴ ዘመን ሁሉ እየበረታው እየበረታው ይሄዳለው እንጂ አልረታም። በሉ አንደኛ ሳሙኤል 18 ከቁጥር 10 አንድ ጊዜ ላንብብላችሁ። እንዲህ ይላል በነጋውም ሳኦል ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊት ዳዊትም በየቀኑ ያደርግ እንደነበር በእጁ በገና ይመታ ነበር። ሳውልም ጦሩን በእጁ ይዞ ነበር። ሳውልም ዳዊትን ከግንቡ ጋር አጣብቄ መተዋለሁ ብሎ ጦሩን ወረወረ። ዳዊትም ሁለት ጊዜ ከፊቱ ዘወር አለ። እግዚአብሔርም ከእርሱ ጋር ነበር፣ ከሳውል ተለየ እያለ ይቀጥላል። አሁን ዳዊት በየዕለቱ እንደሚያደርገው ምን ይደረድራል? በገና። ስለዚህ ሳውልን ላ ክፉ መንፈስ አሰቃየው። አሁን ክፉ መንፈስ ሲያሰቃየው ሳውል ዳዊትን ይጠራዋል። ዳዊት መጣና በገና መደርደር ጀመረ። ምክንያቱም የዳዊት በገና የሳኦልን ክፉ መንፈስ ያወጣላ። በኋላ ይገባችኋል፣ የሳኦልን ክፉ መንፈስ ያስወጣል። ስለዚህ እየደረደረለት እያለ ሳኦል ደግሞ በእጁ ምን አለ? ጦር አለ። ይውላችሁ፣ ስሙኝ፣ ጦሩን አነሳና ዳዊትን ለመውጋት ሲወረውር ይላል። ግንቡን ይወጋ ነበር። ምክንያቱም የትኛውም ሰው ልንገራችሁ፣ በጦር ኃይል ድል ማድረግ አይችልም። ማሸነፍ የምትችለው በአምልኮ ነው። አንተ ጠላትን መምታት የምችለው ለእግዚአብሔር ስትሰዋ፣ ለእግዚአብሔር ስትቀኝ፣ ለእግዚአብሔር ስትዘምር እግዚአብሔር ድብቅ ጦርን ያስነሳል፣ ጠላትን ይመታል። ስለዚህ ሳኦል የደከመበት ንጉስ ሆኖ እያለ መቀመጫ እያለው ኃያላን ሰራዊት እያሉት ለምን ሳኦል ደከመ? ጦረኛ ነዋ የሚታየው ዳዊትን ማጥፋት ነው። በነገራችን ላይ አንድ መገለል ላሳያችሁ ሳኦል የእግዚአብሔርን ጠላት ከማጥፋት ይልቅ የተቀባውን የእግዚአብሔር ሰው ማጥፋት ይቀነዋል። ሳኦል በእግዚአብሔር ፊት የተናቀው እግዚአብሔር አጥፋልኝ ያለውን አማሌቅን ስላላጠፋ ነው። ዳዊትን ለማጥፋት ግን አንደኛ ነው። እግዚአብሔር አጥፉልኝ የሚላችሁን ሳታጠፉ የእግዚአብሔርን ሰውን ለማጥፋት ጦር የምታነሱ፣ ምላስ የምትመዙ፣ በክፋት የምትነሱ እነግራቸዋለሁ፣ አትበረቱም፣ ትደክማላችሁ። የእናንተ መጨረሻል ድካም ነው። የእናንተ መጨረሻ ጥፋት ነው። የእናንተ መጨረሻ ውድቀት ነው። ልንገራችሁ፣ ዳዊት ከሳውል የሚለየው ሳውል ሁልጊዜም የእግዚአብሔር ሰው ዳዊትን መበቀልና ማጥፋት ሲፈልግ፣ ዳዊት ደግሞ ሁልጊዜ የሚፈልገው አንድ ነገር ነው፣ የእግዚአብሔርን ጠላት አጥፍቶ እግዚአብሔርን ማንገስ ነው። ምንድነው? መሸት ክብር ወደ አንተ ሲመጣ ትልቅ ቦታ የስራ ቦታ እግዚአብሔር ክብር ወደ ቤት ሲመጣ መግደል፣ ማጥፋት፣ ባለራዩን መምታት፣ አፍ መክፈት፣ ይሄ ከሆነ በህይወት ዘመን ሁሉ እንዳንተ የሚያሳዝን ተሸናፊ የለም። ዳዊት በህይወቱ እንዲበረታ ያደረገው ለጠላቱ ለሳኦል በገና ይደረድራል። ናምታልኝ ክፉ መንፈስ አሰቃዮ ሲል በቅንነት ይመጣ ይመጣና ይመታለታል። ጦርን እንደሚያነሳበት ያውቃል። ሶስት ጊዜ ስቶታል። መጽሐፍ ቅዱሳችን የሚገርመው ግን አንድ ነገር እንገሳ ልንገራችሁ ሁልጊዜም የሚያመልክ ሰው በጠላት ጦር አይወጋም። ምክንያቱም አንድ ነገር ተረዳ አይታ ዳዊት በገና ሲደረድር እግዚአብሔር ይሰማዋል፣ አምልኮን ይቀበላል። እግዚአብሔር ከማጋ አለ ብያቸዋለሁ ከዳዊት ጋር እንግዲያስ እግዚአብሔር ከዳዊት ጋር ስላለ ልክ ሳውል ትይዩ ነው ከዳዊት ሳውል ጦሩን አንሰው ሲወራወት ከፊት ያለው ማን ነው? እግዚአብሔር ነው። ስለዚህ ጦር ይመጣና ይስታል ይስታል። እግዚአብሔርን አልፎ ሊወጋው አይችልም። በቤት ምንድን ያለው? በቤት አምልኮ ካለ የመጡ ጦሮች ሁሉ አቅጣጫ ይስታል። የሞት መላ ከቤት ይመታል። አረ ጮና አሜን በለኝ። አሜን መገለጥ ይግባ። ሁለተኛ ዜና ምራፍ 20 ላይ እዩ። ሞአባውያንና ሞናውያን በዮሳፍጥ ላይ ተነሱ፣ ይዋጉ ዘንድ መጡ ይላል እናጠፈዋለን። እንገለዋለን ብለው መጡ። ከባድ ዛቻ ዝተው ነው የመጡት። ኢዮሳፍጥም ይላል የእግዚአብሔርን ፊት ይፈልግ ዘንድ ወደቀ፣ በእግዚአብሔር ፊት ጾም አወጀ። ህዝቡም ኢዮሳፍጥም እግዚአብሔር መፈለግ ጀመሩ። ከዛ እግዚአብሔር አንድ ነገር አመጣ፣ ድምፅ ሰልፉ የኔ ነው አይተ አሞናውያንና ሞአባውያን የመጡት ህዝቡን ሊገሉ ሊያጠፉ ሊያርዱ ነው፣ ላለማስቀረት ነው ቅሬታ የሚባል ነገር ለማጥፋት ነው የመጡት። ግን ኢዮሳፍጥ እግዚአብሔርን ሲጠይቅ በቃ ሰልፉ የኔ ነው አለ እግዚአብሔር። ከዛ ኢዮሳፍጥ ምን አደረገ ይላል መዘምራንን። አሁን ይሄ ዛሬው ጠላት የሚመጣው በአምልኮ ነው። አስር ሄደህ ውደቅ በማለት አይደለም። እውነትን ነው የምነግርህ፣ የሰቀልከውን በገና አውርደው የተውከውን የአምልኮ መንፈስ ቤት ግላ አምጣው። ዝም ብለህ በሁኔታ ውስጥ ሆነ ለምን ከረሜላ አልሰጠኝም? ለምን ቤት አልሰጠኝም? ለምን ትዳር አልሰጠኝም? ለምን እንትን አልሰጠኝም? ከሚለው ጥያቄ ውጣና የእግዚአብሔርን ትልቅነት እያሰብክ አምልክ። እግዚአብሔርን ስታመልከው እግዚአብሔር ለአንተ ድብቅ ጦርን ያስነሳ። ይህ ትውልድ እየገባው ነው። ከገባችሁ እጃችሁን አንሱን። አምልከው በሉ በቤቴ ላይ፣ በሕይወቴ ላይ ይበዛል ጮና ድገሙና ይበዛል በሉ። ኢዮሳፍጥም የመዘምራን ልብስ፣ ጌጠኛ ልብሳቸውን አስለበሰና ምናሉ ይላል? ቸር ነው ምህረቱ ለዘላለም ነው እያሉ ሲደምሩ ጠላቶቻቸው እርስ በርስ እዛው በያዙት እዛው እዛው። ዛሬ አውቻለሁ በእናንተ ላይ የመጡ እንዳልነበር ይሆናሉ። እረ በኢየሱስ ስም ይሆናሉ። በአንተ ላይ መክረው የመጡ አይቀጥልም፣ እናስቆመዋለን። ከዚህ በኋላ የእሱ ነገር አበቃ ብለው የመጡ እንዳልነበር ይሆናል። እጃችሁን አንሱን አምልኮ በሉ። በቤቴ ላይ በሕይወቴ ላይ ይበዛ ሲጨመር ዳዊት ወደዚህ መቶ አይደለም ከምድረ በዳ ጀምሮ አምልኮ በሕይወቱ ሚልኮን እስክትንቀውን ያመለከውን ያመለከው አምልኮ የቀለለባችሁ ሰዎች ስሙኝ። እውቀት ማግኘት ትልቅ ደረጃ ያደረሳችሁ መስሏችሁ፣ ከፍተኛ የእውቀት ደረጃ ያደረሳችሁ መስሏችሁ፣ አምልኮ የቀለለባችሁ ሰው ሲያመልክ እንኳን እንዲመለካል እያላችሁ ስርዓት የምታወጡ ሰዎች፣ አንተ የታደገን የተቤዘን ከውርደት አውጥቶ ያከበረን ጌታ ካላመለክ ማንን ልታመልክ ነው? አንድ ቀን የሰደበው ናባ አንድ ቀን አፉን የከፈተው በዳዊት ላይ ናባ በአስረኛ በአስር ቀን ውስጥ ይላል እግዚአብሔር ቀጸፈውና ምን አለ ሞተ። አንድ ቀን እኮ ነው አፉን የከፈተው ሳኦል ግን፣ ያ ሁሉ ዘመን ሲያሳድደው አልሞተም። ምክንያቱ ምንድነው ብዬ ሳጠና እግዚአብሔር በምድረ በዳ በሳኦል በኩል ሆኖ ሰልፍን ያስተምረው ነበር። አልማዝ የምትባል ያክስ አክስት ያለችበት ቤት። አልማዝ አልማዝ አጭር ነች፣ ጠይም ነች፣ ጸጉረ ለስላሳ። ሶስቱም መልእክቱ እሷ ነው። ሶስቱም ቀጥሎ ቀጥሎ ራብ ሆነ እንደሚል ቀጥሎ ቀጥሎ ቤታችሁን በሀዘን ሊመታ፣ ሶስት ጊዜ ተከታታይ የሀዘንን ድምፅ የሞትን ድምፅ ይዞ የመጣ ጠላት ተቀጣ። አሜን። ቀጥሎ ቀጥሎ ቀጥሎ ማ ቀጥሎ ቀጥሎ ቀጥሎ አላውቅም፣ ምን አይነት ነገር በዚህ አመት እንደተፈራረቀ። ቀጥሎ ቀጥሎ ቀጥሎ እግዚአብሔር በሞት ሊመታ የወጣውን አጋንንት የጨለማውን ኃይል ዛሬ ሰበረው፣ ዛሬ ሰበረው። ከቤተሰብሽ በኢየሱስም ያለ ጊዜው አንዳቸውም እንዳይጠፉ ዛሬ በኢየሱስ ደም የጠላትን ሐሳብ መትቻለሁ። በኢየሱስም መትቻለሁ። አሜን። በኢየሱስም መትቻለሁ። አሜን። ቤተሰብሽም ብቻ ሳይሆን አንቺንም እየፈለገ ያለ የጨለማ ኃይል መታው። አሜን። ድንገት ሊሰብር ያለ የጨለማ ኃይል ተሰበረ። በኢየሱስም ተሰበረ፣ ተሰበረ። በአልማዝ ላይ የታወጀ የኩላሊት በሽታ ተነቀል። ሆስፒታል ተኝታ ሆስፒታል ያለችው ሆስፒታል ተኝታን ያለችው በጌታ በኢየሱስም፣ አልማዝ አሁን ባለሽበት እገባለሁ። ይህንን በሽታ ከላይሽ ላይ አነሳው። አሜን ጉዳትሽን አነሳው ጠላት፣ ያወጀብሽን የሞትን አዋጅ ሽሬዋለሁ። የጥፋትን መልአክ መትቻለሁ። አሜን። በኢየሱስ ስም መታው። አልማዝ ያለ ጊዜዋ አትሞት። አሜን። አውጁላት፣ አትሞትም። አሜን። አልማዝ በሉ ያለ ጊዜዋ አትሞትም። አሜን። ያለ ጊዜው ምላችሁ፣ ያው በጊዜው ሁላችንም ዘላለም አንኖርም። ኢየሱስ ያድናል። ምኗን ያመማት? ኩላሊቷን። ያድናል። ነጻ ወጣች። አሜን። እስቲ ውጪ ከሶስት ከተከበበችበት ከሐዘን ከበሽታ ከግዱስ ወጣለች፣ ወጣለች። ዳዊ ጠይቂ ነይና መስክሬ። ቀጥሎ ቀጥሎ ቀጥሎ ሞት አይሆንም። አሜን። ጨርሻለሁ።